በጣም ጎበዝነሽ አድንቄሻለሁ ከልብ ነው ማመሰግነሽ። ንግሥት ሱመያ ትልቅ ስራን የሰራሽው ለብዙ ሰዎች ትምህርት ሆነሻል። ለምሳሌ ከኔ ጋር እኔን ጠልተሽኝ በኔ ተናደሽ ቤተሰቦቼን አልጠላሽም። ሄደሽ ለቤተሰቦቼ ለእህቶቼ ልጆቼን አሳይተሽ በጣም ደስ ያላቸው፣ እንኳን መታሄድሽ ነው ያሉኝ። አልተናደዱም። ያው በሆነ ሲስተም ነው እነሱ ቤተሰብ ዞር ሲል ከኦመር ጋር መኪና ይዟል ኮንትራት በዛው ጠፉ ወጥተው ሄዱ። ሲነግሩኝ ማለት ነው ስናወራ ከቤተሰብ ጋር ብቻ ይሁን ሄጅ ችግር የለውም ዋናው መታ ልጆቹን ለእኛ ማሳየተው ራሱ ትልቅ ሰው ናት ነው ያሉት። እየተማማልን ምግብን ስራ እውቀትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼ አድርጋችሁ ሰብ ሱማያ አስመሰከረች፣ አስመሰከረች፣ አስመሰከረች፣ አስመሰከረች፣ ጀግንነቷን አስመሰከረች። ሱማያ ከጥንትም ኃይለኛ ናት፣ ደፋር ናት አለ ሰኢድ። ከጥንትም ደፋር ናት፣ ከጥንትም ጀግና ናት። መጀመሪያም እኔ ሳገባት የአስራ ስንት ሰባት ዓመት ልጅ ነበረች፣ እና ልጅ ነኝ ብላ እንኳን አትታገስም። በስንትና በስንት ስቃይ በስንት መከራ ነው ያሸነፍኳት፣ አሸንፌ ሚስቴ ያደረግኳት እንጂ ከእኔ ጋር እንኳን የምትደባደብ ደፋርና ጀግና ናት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ ደግሞ ምንድን ነው? ምን ላይ ነው? ሰኢድ እንዴት አነገሳት፣ አሞገሳት፣ ንግስቷ እያለ ሲጠራት አልኳችሁ። አንጀቴ ወይኔ! ቅቤ ጠጣ በጾሙ ጋዳ ለጾሙ ብያለው ራሳ አለ አልኳችሁ። አብረን እንስማው። ስሟንም አስቀይረናል እንግዲህ ብዙዎቻችሁ ንግስት ሱማያ ትለዋታላችሁና፣ እውነትም ንግስት ናት። በተረፈው የመጣሁት አሁን ለዚህ ሳይሆን እንግዲህ፣ ሱመያም ስሟ ተቀይሯል። እንግዲህ ብዙዎቻችሁ ኮመንሰር ንግስት ሱመያ እያላችኋት ነው። ይሁንላት። ሱመያ የእውነት ጀግና ነች፣ ይገባታል። እውነትም ንግስት ነች። ንግስት ሱመያ እል ይዞ ነው እንጂ ቤቱን መግዛት ፈልግ አይደለም ብላችሁኛል። እል ብቻ አይደለም በቃ ጎበዝ ነች፣ በጣም ያደነኳት። በዚ አጋጣሚ ሱመያን በጣምን፣ ማደንቀሽ፣ በጣም ማክብረሽ። ጀግና ነች፣ ጎበዝ ነች። ስለ ሱመያ በትንሹ ጠቀስ ሳደርግላችሁ ሱመያ ማለት የመን ሀገር ላይ እኔ ሳላገባት በፊት መታት ትንሽ አመት ነው ሰው ቤት የሰራችው። የዛን ጊዜ በምሰራበት ሰዓት አጋጣሚ ጦርነት፣ አደገኛ ጦርነት ነበር ወደ 22 ሀገራት ሆነው የመን ሲደበድቧት ነበር። በተለይ እኛ ያለንበትን ከተማ ማለት ነው። ከ22 ሀገራት ሆነው የተለያዩ እያንዳንዳቸው የራሳቸው ፕሌን ጀቶች አሉ በሚሳይል ነው እንዳለ ድብልቅልቁ የሚያወጡት። ድፋርና ጎበዝ ከሆነው የተነሳ ሚሳኤል እዚህ ጋጎን የነበረችበት ቤት ደግሞ የውጭ ጉዳይ ሚኒስተር ቤት ነበር። መጀመሪያ እሷ የመጣችበት የውጭ ጉዳይ ሚኒስተር ቤት ነበር። አምልጦ ጥሎ ሲሄዱ ሌላ ሰው ነው ዝም ብሎ ለመጠበቅ ሲገባበት ከጎኑም ደግሞ የዋናው የጠቅላይ ሚኒስትሩ ወንድም ቤት ነው እንዲጎን ለጎን ነው። እሷ እንደዚህ በመንሰላሎታ መስኮት እያጸዳች ቤቱን ድብልቅልቁን አወጣት በሚሳይል የወንድሙን ቤት ማለት ነው። የሞተውን የነበረውን የአሊ አብደላ ሰላም ማለት ነው የጠቅላይ ሚኒስትሩ ቤት ሲመታ ቤቱ እንደዛ እየነደደ እየጨሰ ሰው ከዛ ሰፈር እየተሰደደ ነቅሎ እየወጣ እሷ መስታወት ተደውላለች። እንደዚህ አይነት ጀግና፣ ጎበዝ፣ ደፋር ነበረች ማለት ነው። በጣም ደፋር ናት። በቃ ሁሉ ነገር ለራሷ ለነብሷ አምጣጣ የላትም ለምንም ምንም አትፈራም። በቃ ጎበዝ ነበረች። ከዛ እያለን ጦርነት ነው። በቃ ሁሉም ሰው ከዛ እየተሰደደ እየለቀቀ ሲወጡ እንደዚህ ባለስልጣኖች ቤት ስለነበረች ወጣች። ከኔ ጋር በዛ አጋጣሚ በሆነ አጋጣሚ ተገናኘን። ብቻ ታሪኩ ረጅም ነው። አብረን መኖር ጀመርን። በጦርነት ሰዓት እንደተጋባ ነው። በምንኖርበትም ሰዓት እልከኛና አደገኛ ነበረች ሱመያ። በጣም ሀይለኛ ነበረች፣ ከእኔ እኩል ትመላለሳለች። ገና ልጅም ነበረች፣ ሳገባትም ትንሽ ነበረች። በ14 አመት ነው ከሀገሯ ወጣችው። ሁጋና ሁለት አመት ነው። እናም ደቆቹ 17 እየገባት ነው። እኔና ሰው የተጋባ ነው። በቃ ስለ ትዳር ምናምን በቃ ምንም ጣጣ የሌላትም በቃ ደፋር ነበረች። ከኔ ጋር የሆነ ስንጨቃጨቅ ምናምን ልስ ስትያዝ እኩል እንደወንድ ነው የምትደባደበው። በቃ እናዳኝ ተማሪ በጥፊ ስላት እሷም ጫማ ምንም አንስተ መደባደብ፣ መወራወር፣ ትግል፣ በቃ ጦርነት። የመጀመሪያ ሰው ያው ወንድ ነኝና እና ደብድቤም ቢሆን አሸንፋታለሁ እንዴት ብዬ ግን እንደዛም ሆነ አታለቅስም፣ ምንም አትልም። አደገኛለች እንደወንድ ነው የምትደባደበው። ከኔጋ ትደባደባለች፣ ትጣላለች፣ ትታገላለች። እንዴትም ብዬ በቃ ሁሌ እንደዚህ ስለማያዝ ስለማያዛልቀን ግዴታ መቀጣት አለባት ብዬ በደንብ ቀጠዋት እና ከዚያ በኋላ እንድትፈራኝ ማድረግ ጀመርኩ ማለት ነው። አለበለዚያ አትፈራኝም አታከብረኝም ማለት ነው። በደንብ ቅጥቅጥ ሳረጋት ከዚያ በኋላ በቃ ተቆመች። አስር ዓመት አብረን ረጅም ዓመት አብረን ኖረናል። የመጀመሪያ ሰሞን ብቻ ነበር በጣም እልህኛ ስንደባደብ የነበረው ልክ ካወቀች በኋላ እንደመታት እንደማሸንፋት ካወቀች በኋላ ከኔ ጋር መጋፈጥ መደባደቡን አቆመች ማለት ነው። በቀላሉ ይህንኑ ላይወራውላችሁ ገና ከድሮም ጀምሮ አደገኛ ነበረች፣ ኃይለኛ ነች። ምንም ውስጡ አፍራች የለም። ከዛ በኋላ ደግሞ ከኔም ውጭ ደግሞ ስንኖር በዛ በጦርነቱ ሰዓት ውስጥ ሙሉ ግቢ ይዘን ብቻችን መኖር ስለማንችል በዛ ሰት አቅማችን ስለማይፈቅድ ያው ብቻ ቢፈቅድም ራሱ በሰዓቱ እሷን ሳገባት አልሀምድሊላሂ ብር ነበረኝ። ብዙዎቻችሁ እሷ ከመጣች በኋላ ብር አግኝተ ምናምን ትላላችሁ። እሷ በመጣችበት ሰዓት አልሀምድሊላሂ ደና ብር ነበር እጅ ላይ ማለት ነው። ብር አለ እና በዛ ሰዓት ብርን ቢኖርን ያን ሁላ ብር አወጥተን ሙሉ ግቢ መያዝ ምናምን ነገር አንደፍርም። ከብደናል ማለት ላገሩም አዲስ ነን ምናምን በቃ አንይዝም ነበር። ብንችል ራሱ ማለት ነው ይቻል ነው ከተከ ሙሉ ግቢ ሂጄ ሙሉ ሹጋ ሂጄ ማለት ነው አንዳንዱን ክፍል አከራይተን አንድ ክፍል ውስጥ ነበር የምኖረው። በዛ ሰዓት ጎረቤት ለጎረቤት መጋጫት አይቀርማ። አፍናፍ እንኳን ይጋጫል። ጎረቤት ለጎረቤት ሲጋጭ ሲጣሉ ከእሷ በላይ ነበረች ሴት ነበረች ትልቅ ያውም ከነ ባሏ ሆና፣ እኔ ቤት የለውም። ተጣሉ ተደባደቡ። በጣም አደገኛ ከመሆኑ የተነሳ እሱ ራሱ አደነቃት። መያዝ አቃተኛ ለእሷ ልጅቷን ይዛ በቦክስ ወጥ ውጣ፣ በቴስታ ገርግዳ ወጥ አድርጋት፣ ደም በደም አድርጋ ለቀቻት። ማለት የጎረቤት ልጅ አብሮ የጣሉትን ደም በደም አድርጋ ወጡጣ ለቅቻት። ከዛ እኔ ቤት የለውም አልተደወለልኝም፣ ምንም የተነገረኝ ነገር የለም። ሀገር ሰላም ነው ብዬ የሆነ አስቤዛ ምናምን ነገር ገዛዝች ወደ ቤት ከሱፐርማርኬት ስመጣ የፖሊስ ማዕት ተሰብስቧል። ብዙ ፖሊሶች ተሰብስበዋል ማዕት ሆኖ የመጡት። በዛ ላይ ደግሞ ጦርነትም ስለነበረ ገና አዲስ አገሯን የያዟት ናቸው። ሄዳ ልጅቷ ከሳ ደም በደም ሆና መጣች። ለስንት ደበደቡኝ ነው ለሶስት ነው ለአራት ደበደቡኝ ብላ የተናገረችው ባልና ሚስት ሆኖ ደበደቡኝ። ሌላም ሰው ነበር ደበደቡኝ ብላ ግን የደበደብቻ እሱ መያ ብቻ ነበረች። እኔ ራሴ ልጅቷን ሳያት ብቻሽን ማ አይደለም አግዚዎች የደበደባል አልኳት። ወጥ በወጥ አድርጋ ይሄ እንዳለ ደበደብ ነው። ከዛ ያገላገለው ራሱ እኔ ግብት ስል ፖሊሶቹ ጠይቋቸው ይገጡ። ይኸው ባሏም ደብድቦኛል አለች። እኔ ጭራሽ ግቢ ውስጥ የለሁም ምን እንደተፈጠረ አላውቅም። ምንድን ነው ምንድን ነው ምናምን ብዬ ግብት ስል ልጅቷ ወጥ በወጥ ሆናለች። እሷን እንትን ብላለች። ከዛ ማን መታት ደስ የሚለው አረብ ሀገር ላይ ደግሞ ሴትና ሴት ከተደባደቡ ምንም አይሉም፣ ችግር የለባቸው። ግን ሴቷን ወንድ ከመታት አይለቁት፣ ለሴት ልጅ በጣም ክብር አላቸው። እና አቶ ሱመያ ቅጥቅጣ አድርጋ ፖሊሶች ቤቱ ስብስብ ብለው ምናምን ጠይቀው እየወጡ ነው። ምስክርም እዛ ጋ ነበረ። ሁለቱ ናቸው ሲጣሉት እኛ ወንዶች የለንበት፣ ማለት ባሏም ራሱ የሴቷ ባል ለሚስቱ አላገዘም፣ ሲያገላግላቸው ነበር። ብቻ ለምን ነገረኛ የነበረችው ሚስቱ ነበረች ማለት ነው። እና ሱመያ እንደዛ ቀጥቅጣ ድጊቷንም መታት፣ አገላጋዩንም መታው፣ ባሏንም መቷለች። ከዛ ምንድነው ስገባ እንደዚህ እንደዚህ ስጠይቃት እንደዚህ ተጣልተው ነው በቃ ልጅ አብሯት ያለውም ነገር ሁለት ሴቶች ተጣሉ እንደዚህ። ከዛ በኋላ እኔም ፖሊሶቹን አሳመንኳቸው ሰው መጣ ምናምን ብቻዋን ነበረች ሚስቴ፣ እነሱ ለሱ ባልና ሚስት ነበሩ አብረው፣ እንደውም እነሱ ናቸው የደበደቧት። ፖሊሶቹ አላምንም አሉ ይሄ ብጥብጥ ያለው ምናምን ይሄ በቴስታ ገንጥልጥል ያደርግቻትን ሴት አደለም መታት ወንድ መቷታል ብለው በጣም እንትን አሉ። ጥያቄ አበዙ። ሲጠይቁ አብረው ምስክርም ስለነበሩ እኛ ያገላገለን የመታች እሷ ነው። ባሏ እራሱ መሰከረ ማለት ነው። ልዩቷ ደግሞ ባሏን መቶኛል ከኋላ መቶ መቶኝ ተደብቆ ድጋሚ ወት ሆነ አለች። እኔ ቤት ውስጥም እንዳልነበርኩ ጉዳዩን እንደማላቅ እንዳዲስ ሲጠይቃቸው አዩና፣ በቃ እርስ በራስ አስታርቋቸው ሴቶችን አሉና ሄዱ ማለት ነው። እና በጣም ደፋር ነበረች። ጎበዝ ነበረች። አሁንም ጀግና ነች፣ ሱመያ፣ ንግስት ሱመያ ንግስት ሱም እያለ በልሽ። በጣም ጎበዝነሽ ነሽ አደንቅሻለሁ አደንቅሻለሁ፣ አከብርሻለሁ። በምን በምንድን ነው ያደንኩሽ? ድሮም አደንቅሻለሁ፣ ድሮም ጀግና ነበርሽ። አሁንም ብቻ አይደለሽም እኔ ላይ ትንሽ በረታሽ እንጂ የልጆች አባት ሆኜ በጣም ያደንኳት ወደ ራሷ ቤተሰቦች ጋር ሳትሄድ ወደ ራሷ ቤተሰቦች ጋር ሳትሄድ እኛ ቤተሰብ ጋ እኛ ቤት ሄደች። ማሻአላ በጣም ልደንኩሽ በጭራሽ ትሄዳለች ብዬ አላሰብኩም። ድፍረቷ ልጆቹን ይዘው ይቀሙኛል እንኳን ብላ አላሰበች። ወደኛ ቤተሰብ ጋር በግ ዳቦ፣ ቡናው ምናምን ይዛ ሄዳ፣ ሳጥን ለስላሳ ውሃዎች፣ ቪዲዮ ላይ ያላያችሁትን የነገሩኝ ቤተሰብ። እኔ አሁን ያለሁት እዚሁ አዲስ አበባ ነው ያለሁት። ወደዚያም አልሄድኩም፣ ሼም ይዞኝ ያቺ አዩ ጋም አልሄድኩም። አዩ ያወራችሁ ወሬ ታውቃላችሁ፣ ላያችሁት። ፍየሏን ዳቦ፣ ኩኪስ ምናምን ገዝቶ ነው ገስታ ነው ያያችኋት። ዑመርንም አመሰግንኋለሁ እዛ ስላደረሰኝ። እዛ ስላደረሰ ቤተሰብ ጋር አልተናደድኩበትም። ብዙዎች እኔ የተናደድኩበት መስሏችኋል። ግን ዑመር ያናደደ ቦታ አለ። አዩ ቤት መውሰዱና እንደዛ ሚስጥር ተከፍታ ቢያስታርቃቸው ቢያስማማቸው ቆንጆ ነበረ። እና ሱመያ እንደዛ ለስላሳውን በሳጥን ስንት ካርቶን ውሃ ይዛ ገባች። ምን አለች? እንደዚህ ማሰቧ ትልቅ ሰው ናት። በጣም ጎበዝ ነሽ፣ አድንቄሻለሁ። ከልብ ነው የማመሰግንሽ ንግስት ሱመያ ትልቅ ስራን የሰራሽው ለብዙ ሰዎች ትምህርት ሆንሻል። ለምሳሌ ከኔ ጋ እኔን ጠልተሽኝ በእኔ ተናደሽ ቤተሰቦቼን አልጠላሽም። ሄደሽ ለቤተሰቦቼ ለእህቶቼ ልጆቼን አሳይተሽ በጣም ደስ ያላቸው እንኳን መታሄድሽ ያሉ አልተናደዱም። ያው በሆነ ሲስተም ነው እነሱ ቤተሰብ ዞር ሲል ከመድ ጋር መኪና ይዟል ኮንትራት በዛው ጠፉ ወጥተው ሄዱ። ሲነግሩኝ ማለት ነው ስናወራ ከቤተሰብ ጋር ብቻ ይሁን ሂጂ ችግር የለውም፣ ዋናው መታ ልጆቹን ለኛ ማሳየቷ ራሱ ትልቅ ሰው ናት ነው ያሉኝ። ቤተሰብ ማለት ነው እችን የመሰለች ልጅ ነው እንደዚህ የምታረገው እችን የመሰለች ልጅ ነው ደርብ ያገባዋሉኝ ጨውብኝ በስልክ በአካል ሲሄድ ምን ያደርጉኛል? ና እና እናውራለን እያሉ ነው። መሄድም አልፈልግኩም አሁን ወደ ቤተሰብ ጋር በራሱ እስካሁን ድረስ አልሄድኩም። መጣወኝ እኔም ቤቱን ገዛው ተሯርጬ ከሱም እያጎረ ቤትን አለው እሷ ግን መቼም ጎረቤት አንሆንም እያለች ነው ሱመያ። አንቺ እንዳስብሽ አይደለም። የአዩ ጉዳይም ትግስት፣ ሱመያ፣ የአዩ ጉዳይም አንቺ እንዳስብሽ አይደለም። አንቺ በጣም ጎበዝና ትልቅ ሰው ነሽ። ከአንቺ ትልቅ ትምህርት ተምሬአለሁ። አንቺ እንዳስብሽ አይደለም። እኔ ለአዩ አላልኳትም። አዩ ለራሷ ፈጥራ ያወራችው ወሬ ነው። እኔ ሱመያን አልፈልጋትም፣ ልጆቼን ብቻ ነው የምፈልገው፣ አላልኩም በጭራሽ። ወላሂ አላልኩም። ልጆቼን ብቻ ቀምቼ ያባራታለሁ አላልኩም። የተሳሳተ መረጃ ይዘሽ እንዳትሸሽኝ እኔ የትም ግቢ የትም ገባሽ የትም ያለሽበት እመጣለሁ። እንዶም ከበፊቱ የበለጠ እንድከተልሽ ያረግሽኝ አሁን ነው። ጎበዝ ነሽ፣ ትልቅ ነገር አድርገሻል። ግን ተናደሽ፣ ልጆቹ ልታሳይኝ አስበሽ ነበር። አሁንም አሳብሽን አታፍርሽው። ልጆቹን ልታሳይኝ አስበሽ ነበር እና መልሰሽ ሐሳብሽን ይቀየርሽው የአዩን ወሬ ከሰማሽ በኋላ ነው። ልጆቹን ቀምቶ ሊያባር ነው የሚለውን ከሰማሽ በኋላ ነው ማለት ነው። አዩ ያወራችው የተሳሳተ ነው። የሁላ ጥፋት ያጠፋው እውነቱን ትነግርሽ ነበር አንቺ መሆንሽን ብታቅ። የሁላ ጥፋት የዑመር ነው። እኛ ቤተሰብ ጋር እንኳን ወሰደሽ ደስ ብሎኛል ስለወሰደሽ። ግን አዩ ጋር ወስዶሽ ቢያንስ ቢነግራት እሱም እያለ መጣ ነው በቃ ንጹህ ፊችን አሳያት ማለት ሳትኮሰተር ይመስላት ብሎ ማስታረቅ ነበረባቸው። እንድታረቁ ፈልጋሉ ሲል ነበር፣ ግን እሱ ጋር ትልቅ ስተት ነው የሰራው። ማንም ሰው ቢሆን ይለፈልፋል፣ ያገኘውን ነገር ሊያወራ ይችላል። ያላት ለአዩ የሸወደት፣ አዩን የሰኢድ እህት ነች። እኔ የእውነቱን ነው፣ እንደዛ ደግሞ ውሸት አይደለም። አዩ ምንን ታውቃለች ብዬ ነው የማስበው። እህቶች አሉኝ? ዱባይ ያሉ በልጅነት ማንተዋወቅ ግን አሁን ካደግን በኋላ የተዋወቅን እህቶቼ እንደሆኑ አሉ ከሌላ የተወለዱ ማለት ነው። በአካል እኔም አላቃቸው እና እኔ ራሱ ምናልባት በፎቶ ምናምን ያየዋቸው በደንብ ስለምን አብረን አላደግንም አላቃቸው። እችን ነገር እችን ሚስጥር ተጠቅሞ ነው። እችን ሚስጥር ተጠቅሞ እህቶች እንዳሉኝ ከሌላ የተወለዱ እንዳሉኝ ስለሚያቅ ያቀ ነው ይህንን ያደረገው ማለት ነው። አዩን የሸውዷት በዚህ ነው እና እውነትም፣ እሷ የኔ እህት መታ እንደዛ ተለትማ ቁጭ ያለች መስሏት ነው። በዛ መልኩ ነው ሸውዷት። አዩን ያስለፈለፏት የማየውን ነገር ያስወሯት ማለት ነው። እዚህ ጋር ይሄ ትልቅ ስህተት ነው። ማንም ሰው ቢሆን ሊያወራ የሚችለው ነገር ነው። እሷም ዝም ብላ በቃ እዚህ እዛ እያለች የለፈለፈችውን አስባበት ሳይሆን ማለት ነው አዩም እና የውሸት ወሬ ነው ለማለት ነው የአዩ ማለት ነው እውነት አይደለም። የአዩም የውሸት ወሬ ነው። እኔ በጭራሽ ልጆቼን ብቻ ነው እምፈልገው ሱመያን አልፈልጋትም አላልኩም። እኔ ሱመያንም ልጆቼንም ነው እምፈልገው ብዬ ነው ሲዞር የነበረው ቪዲዮ ላይ እና የውሸት አይደለም። ወላሂ ሱመያ እመኝኝ፣ የውረመዳን ነው በፈለግሽ መድልሻለሁ፣ እመኝኝ። እኔ ልጆቹን ትቀምቸሽ ላባረሽ አይደለም፣ ልጆቹን ልቀማሽ አይደለም። አምጥተሽ እንኳን ልጆቹን እኔ ጋር ጥለሽ ብትሄጂ አልፈልግም። እንዴ ልጆቹን በቸስተሽ ነው ብትሄጂ አልፈልግም። ልጆች ያለ እናታቸውም ያለ አባታቸውም እንዳድጉ በጭራሽ አልፈልግም። ወላሂ መኘኝ የተሳሳተ ወሬ ነው ይሄ ሁላ የዑመር ነው። አዩም ዝምብላ ያገኝችውን ለፈለፈች። አንቺም እውነት አንቺም መስሎሽ አምነሻት ልጆቹ ልታሰኘ አንስበሽ የነበረውን ቪዲዮ ላይ እንዳወራሽው እሱም ምክንያት አድርገሽ ሊቀማኝ ነው ብለሽ ሸሽሽ፣ ጎንደርና ባህር ዳር ገብቻለሁ አትመጣም እያልሽ ነው። እኔ ጎንደርና ባህር ዳር ኢትዮጵያ አገሬ ውስጥ ያለው ቡርኪና ፋሶ ብገቢ እመጣለሁ፣ ያለሽበት ለልጆቼም ለሚስቴም ስል እመጣለሁ። የትም ቦታ ብገቢ እኔ እመጣለሁ። ጉርጓድ ብገቢ እመጣለሁ። ጉርጓድ ውስጥ እንዳልሽው እኔ የሬሳሳጥም በገዛ ነው። ጉርጓድ ባስቆፍር መቃብር ባስቆፍር ትገባለሽ፣ እገባለሁ እኔ ትምገባለሁ ለልጆቼም ለሚስቴም ስል ማለት ነው። እና ሱመያ ቆንጆ አድርገሻል ቤቱን እንኳን ገዛሽ። ከፈለግሽ የቀረው ሙሉ ክፍያውን እኔ ጨርስልሻለሁ፣ እከፍልልሻለሁ። እሱንም ይፈልግ ከሆነ ለሱ አትጨናነቂ። እሸጠዋለሁ ምናምን የሚለውንም አታስቢ። ትልቅ ስራ ነው የሰራሽው። ቆንጆ ነው። እኔ ራሴ ለመግዛት ሀሳብ የለኝም ነበር፣ ግን አንቺን አድንቄ ነው። ሮጭ ነው የሚገዛው እሷ እንኳን የገዛችሁን ያልገዛው እስካሁን አዲስ አበባ ላይ እኔ ቤት ገዛ የሚል ሐሳብ የለኝም ነበር፣ ከናዝሬት ምናምን ውጪ ማለት ነው። አዲስ አበባ ላይ መግዛት በጣም አሪፍ ነው፣ አሪፍ ቦታ ነው። ትልቅ ዋና ከተማ ነች፣ በጣም ትርፍም ያስገኝበታል። ለመኖርም ዋና ከተማችን ነች እያለች ሌላም ቦታ ለመኖርም እንትን ከምንል እዚህም ብንሮር ቆንጆ ነው፣ አዲስ አበባ ማለት ነው እና እሱ መያውን ያለሁት አዲስ አበባ ላይ ቤተሰቦችን አይተሽ ጨርሰሽ ከሆነ ወደ አዲስ አበባ የምትመጪው ከሆነ እንገናኝ ነው የምልሽ። እንኳን ከቤተሰቦችሽም ተገናኘሽ፣ እንኳን በሰላም ወደ ሀገርሽም ገባሽ። ሁሉ ነገር እያየ ነው እና እባክሽ፣ ልለምንሽ ንግስት ሱመያ፣ ልለምንሽ ንግስት ሱመያ፣ ልጆቼን ማሳይ። በኋላ ተመልሰንም አብረን እንሁን። የምትፈልጊው ነገር አድርግልሻለሁ። ነው ያታስቢ፣ ነው የምልሽ የአዩንም ወሬ እውነት ነው ብለሽ ከውስጥሽ አጥፊው እውነት ነው ብለሽ አትያዥ። በዚህ ሰምተሽ በዚህ አውጪው። የውሸት ወሬ ነው የሰው ወሬ። እና ውድ ቤተሰቦቼ ይሄንን የመጣውት እንግዲህ ንግስት ሹመያ ልለምንሽ እባክሽ ንግስት ሱመያ ልለምንሽ ባክሽ፣ ተመለሽ ወደ አዲስ አበባና እንገናኝ። በቃ ጀግናነሽ ጀግናነሽ ጎብዝነሽ እባክሽ ተመለሽ። አዎ ተሸንፍ ያለው ተረትቻለው። ከዚህ በላይ ምንም ማድረግ አልችልም። በቃ አልቻልኩሽም። ከድሮም ኃይለኛ ነሽ፣ ከድሮም ጀግና ነሽ፣ ከድሮም ወንድ ነሽ አውቃለሁ። ንግስት ሱማያ ተብላለች። እንግዲህ ሱማያ ደግሞ ጥሪውን ሰምታ ምንትል ይሆን የለያየችን እንግዲህ፣ አንድም ኡመር ነው አንድም ደግሞ አዩናት። ምክንያቱም አዩ ምስጢሮችን ስላወጣች እኔ ደግሞ አላልኩም ብሎ እንግዲህ ጾሙንም በጾሙም ምሎ ጾም ላይ ነን ያለ ነው ብሎ እኔ አላልኩም። አዩ ከየት እንዳመጣች አላቅም። ዝም ብላ ነው የቀባጠረችው። እና እባክሽ ነይ እያለ ይገኛል ማለት ነው። ኦመር እና ስሚለት ስሚለት፣ ሱማያ ስሚለት ስሚለት። እና እንኳን አይደለም ጎንደር፣ ባህር ዳር የትም ጉድጓድም ቢሆን እገባለሁ። ጉድጓድ ትገባለህ አይደል ያልሽ፣ ጉድጓድም ቢሆን እገባለሁ፣ እኔ እገባለሁ አንቺን ለማግኘት ብሏል። እንግዲህ ሰኢድ ቆርጦ ተነስቷል። ይቅናህ ብለናል ማለት ነው ንግስት ሱማያ የኛ ክሩ ማለት ነው የኛ ጀግና የኛ ንግስት ማለት ነው። ንግስት ነሽ አንቺ። አዎ የብዙዎች ምሳሌ ነሽ ብዙዎችን ታስተምር ያለሽ ብሎ በስር ጣቷ ጨብጭቦ መሸነፉን አምኗል ማለት ነው ሰኢድ እና ሶማያ እንግዲህ ያው ነገሮችን ያስተካክልና ማድረግ ያለበትን ያድርግ ብለሽ እንግዲህ ያው አንበርክ ከሽዋል አምኗል። ስለዚህ ምን ማድረግ እንዳለበት ነገሪውና ልጆቹን አሳዩ ማለት እንወዳለን ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች፣ እንዲሁም የሱማያ አድናቂዎች ዛሬ ንግስቷ ስማያ ስትባል እጅግ በጣም ደስ ነው ያለ ማለት ነው። የምር ነው የምላችሁ ደስ ማለት ነው። እና የንግስቷ አድናቂዎች ማለት ነው ላይክ፣ ሸር፣ ሰብስክራይብ ሰብስክራይብ ሳታደርጉ ነው የንግስቷ አድናቂዎች ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁ። ሰብስክራይብ አድርጉ። ጎ ወደ ስምንት ኬ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። ሰላም ለኢትዮጵያውያን፣ ሰላም ለሀገራችን፣ ሰላም ለህዝቦቿ ሁሉ ይሆን። እወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል። ሁሉ ቤተሰብ ላይክና ሼር